አዲስ አበባ ከተማ ላይ የትራፊክ ፖሊሱን በመደብደብ መነጋገሪያ የነበረው ወጣት የእስራት ቅጣት ተጣለበት። ታማኝ አስማሟ እንዳርጌ የተባለውን ሹፌር ክስን ለቀና ሲመለከት የነበረው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ የምድብ ወንጀል ችሎት ዓርብ ሰኔ 13 ቀን 2017 ዓ ም በተከሳሽ ላይ የቅጣት ውሳኔውን ሰጥቷል። አቃቢ ሕግ በተከሳሽ ላይ ስራውን በማከናወን ላይ የሚገኝ የመንግሥት ሠራተኛን ለማጥቃት በማሰብ ግንቦት 23 ቀን 2017 ዓ ም ከቀኑ በግምት 11 ሰዓት ከ45 ሲሆን ቦሌ ክፍለ ከተማ ወረዳ 7 ልዩ ቦታው ሰዓሊተ ምሕረት ቤተ ክርስቲያን አካባቢ ኮድ 3 አዲስ አበባ 82220 የሆነ ቶዮታ ቪትስ መኪናውን በተከለከለ መስመር እያሽከረከረ ያለ መደበኛ የትራፊክ ፍሰት ቁጥጥር ሥራውን እያከናወነ የነበረውን የግል ተበዳይ ረዳት ኢንስፔክተር ታረቀኝ ጌሹ መኪናውን እንዲያቆም ሲጠይቀው ለምን ታስቆመኛል? በማለት ከመኪናው ወርዶ በመምጣት የፖሊስ አባሉን ደጋግሞ ፊቱ ላይ በመምታት የፊቱ የቀኝ በኩል ከዓይኑ በታች 3 ሴንቲሜትር በ3 ሴንቲሜትር የሆነ ህብጠት ጉዳት እንዲደርስበት ያደረገ በመሆኑ በፈጸመው የኃይልና የማስገደድ ድርጊት ወንጀል ፈጽሟል የሚል ክስ አቅርቦበት ነበር። ተከሳሽ የቀረበበትን ክስ መፈጸሙን ጉዳዩን እየተመለከተ ለነበረው ችሎት ያመነ በመሆኑ ፍርድ ቤቱም ሌሎች ተጨማሪ ማስረጃዎችን መስማትና መመልከት ሳያስፈልገው የጥፋተኝነት ውሳኔ ሊሰጥ ችሏል። ተከሳሽ ችሎቱ ወደ ቅጣት ከማምራቱ በፊት የቅጣት ማቅለያ ማስረጃዎች ያቀረበ በመሆኑ ፍርድ ቤቱም ከቀረቡለት ማስረጃዎች ውስጥ አምስት ያህሉን ሊቀበል እንደቻለ ተገልጿል። ችሎቱ የቅጣት ማቅለያዎቹን የተቀበለበትን ምክንያት ሲገልጽም ተከሳሽ ጥፋተኛ የተባለበት ክስ በወንጀል አንቀጽ 441 እዝባር 1 እዝባር ለ ከሦስት ዓመት በማይበልጥ መቀጮ የሚያስቀጣ ሲሆን በመመሪያው መሠረት ደረጃና እርከን ያልወጣለት በመሆኑ ፍርድ ቤቱ የሚያወጣለት ይሆናል ሲል ገልጿል። የድርጊቱ አፈጻጸም ሥራ ላይ በነበረ የትራፊክ ተቆጣጣሪ ፖሊስ ላይ የተፈጸመ በመሆኑ ፍርድ ቤቱ በአማራጭ ካሉት ቅጣቶች የእስራት ቅጣቱን መምረጡን የቅጣት ውሳኔው ላይ አስፍሯል። የውሳኔው ዝርዝር ሲቀጥልም ጥፋቱን መካከለኛ ሲል መድቦ የእስራት ቅጣቱ አንድ ዓመት ከስድስት ወር እስራት ቅጣትን ወስዷል። ይህም መነሻ ቅጣቱ የሚያርፍበት ዝቅተኛ እርከን በመመሪያው መሠረት እርከን ሰባት ነው ሲል ችሎቱ በውሳኔው ላይ ገልጿል። ፍርድ ቤቱ በተከሳሽ ላይ የቅጣት ማክበጃ ምክንያት በተመለከተ በአቃቢ ሕግ በኩል ድርጊቱ የተፈጸመው በሥራ ላይ በነበረ ፖሊስ ባልደረባ ላይ በመሆኑ እንደ ቅጣት ማክበጃ እያዝልን ያሉ ቢሆንም ፍርድ ቤቱ ግን ከድርጊቱ አፈጻጸም አንጻር ምክንያቱን በመቀበል ደረጃውን መካከለኛ በማለት ስለመደበው የአቃቢ ሕግን ማክበጃ ሊይዝ እንዳልቻለ በቅጣት ውሳኔው ላይ አስፍሯል። የቅጣት ማቅለያ ምክንያትን በተመለከተ በተከሳሽ ስም የተመዘገበ የወንጀል ሪከርድ አለመቅረቡ፣ ተከሳሽ ይህን ድርጊት እስከፈጸመበት ቀን ድረስ የዘውትር ጸባዩ መልካም እንደነበር የሚያሳይ በመሆኑ እንደ ቅጣት ማቅለያ ተይዞለታል ሲል የሚገልጸው ዝርዝር ውሳኔው ሲቀጥልም ተከሳሽ የቤተሰብ አስተዳዳሪ መሆኑን በመግለጽ ቅጣት እንዲቀልለት የጠየቀና በማስረጃ አስደግፎ ያቀረበ በመሆኑ እንዲሁም በአረንጓዴ አሻራ ላይ ተሳትፎ በማድረግ በችግኝ ተከላላይ አስተዋጽኦ በማድረጉ ሦስተኛ የቅጣት ማቅለያ ሆነው ተይዘውለታል። ተከሳሽ የቀረበበትን ክስ ማስረጃ ከመሰማቱ በፊት ያመነ በመሆኑ አራተኛ ቅጣት ማቅለያ ሆኖ እንደያዘለት የገለጸው ችሎቱ በገጠሙ የጤና ችግር ምክንያትም በጸበል ሲረዳ መቆየቱን በማስረጃ ስላቀረበ አምስተኛ የቅጣት ማቅለያ እንደሆነለት ተገልጿል። በመሆኑም ተከሳሽ በጥቅሉ በአምስት ማቅለያዎችን በመያዝ አምስት እርከን ሲቀነስ እርከን ሁለት ላይ ጥፋቱ አርፎለታል ተብሏል። በዚህ መሠረት ፍርድ ቤቱ ተከሳሽ ከእንደዚህ መሰል አድራጎቱ እንዲታረምና ለሌሎችም ማስተማሪያ ይሆን ዘንድ በሚል የሃያ አምስት ቀን ቀላል እስራት እንዲቀጣ ሲል ወስኖበታል። ኢትዮጲካሊንክ